ይሄንን ማስክ እንዴት ጸጉራቹን በስማም ልስልስ እንደሚያደርግላችሁ በቃ አጠይቁኝ። የምር ጸጉሬ እንደዚህ ኮርል ያድርጎታል። እንዲሁም ደግሞ በጣም ነው ያለሰለሰው። እውነት ለመናገር ውበቱ ራሱ በቃ ምን ልበላችሁ ጉልት ብሎ ወጥተዋልና በቀላል መንገድ እቤት ውስጥ እንደዚ ሰርታችሁ የጸጉራችሁን ቂቤ የ ሩሮዝ ቂቤ ነው የሰራሁት። እና አሰራሩን በደንብ አይታችሁ ሞክሩት፣ የምር በጣም ተወዱታላችሁ እንዲሁም ታመሰግኑኛላችሁ። በጣም ምርጥ በቃ ምን ልበላችሁ፣ የሆነ በቃ ክሬሙ እንዴት ደስ እንደሚል። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። እንዲሁም ምርጥ ምርጥ ኮመንት እየጻፋችሁ ለምታበረታቱኝ በጣም አመሰግናለሁ። የምር ምስጋና ይከልብ ነው፣ በጣም መልካም ሰዎች አላችሁ። እና በቃ ኮመንት ታቸው ሁሌም ይደግፈናል። ሁሌም ደግሞ ያበረታኛል፣ እኔ ማለት ነው፣ ጠንክሬ እንድሰራ ወደ ግብቴ ሲሄድ። የተጠቀምኩት ሩዝ ግማሽ ኩባያ ሩዝ ነው የተጠቀምኩት። በነገራችን ላይ እኔ ትንሽ በዛ አርጌዋለሁኝ ና ግን በቃ ነ ደስ ብሎኝ ነው የተጠቀምኩት፣ እና ጸጉራችሁ በጣም ግቡር ከሆነ እንደዚህ ብታደርጉት ምንም ችግር የለም። በነገራችን ላይ ይሄ ብቻ አደለም ምሰራውና በመጀመሪያ ደረጃ ሩዜን በዚህ መልኩ አጥቤ በደንብ አጥቤዋለሁ፣ ሁለት ዙር አጥቤዋለሁ። ከዛ በድስት አድርጌ ውሃ የሚበቃው አክል ሩዙን የሚበቃው የሚያበስለው አክል ጨምሬ በ ጋዝ ላይ ያረኩት ካረኩት በኋላ እንደዚህ እየፈላ ይገኛል። እና በነገራችን ላይ ሩዝ በጣም ለጸጉር እድገት እና ለብዛቱ በጣም አሪፍ ነው። ያው ለብቻው ስንጠቀመው ሩዝ ድርቀት ያመጣብናል፣ ነገር ግን ሌላ ነገር ጨምራችሁ ስትጠቀሙት ምንም ጸጉራችሁ አያደርቅባችሁም ማለት ነው። ያው ብዙዎቻችሁ ምናልባት ፎርፎር ያመጣል እንዲሁም ደግሞ ጸጉር ያደርቃል ብላችሁ የምታስቡ ከሆነ ብቻውን ያለመጠቀም ይቻላል ማለት ማለት ነው። ከዛ በኋላ ሮዙ ከቀቀልኩ በኋላ የሄድኩት ወደ ፍላሲድ ወይም ደግሞ ወይም ደግሞ ተልባ ተልባ ለጸጉራችሁ ልስላሴ፣ ጸጉር የከረደደባችሁ፣ ጸጉራችሁ የከረደደባችሁ፣ እንዲሁም ደግሞ ጸጉራችሁ ፍሪዝ ለማድረግ ለኮርሊ፣ ለጸጉር እድገት በጣም ምርጥ ነው እና ብዙዎች የመሰከሩለት ብዙዎችም ደግሞ የተጠቀሙበት ነው። እኔም ደግሞ ከግብቶች አንዱ ተልባ ነው። ከዛ በኋላ ተልባውን በዚህ መልኩ የሚበቃኝ አክል ነው እየተጠቀምኩት፣ አጥቤዋለሁ። ካጠብኩ በኋላ የሚበቃው አክል ተልባውን የሚበቃው አክል ውሃ አድርጌ እጥደዋለሁኝ ማለት ነው። ተልባ በነገራችን ላይ ውሃ ትንሽ እየጨምራችሁበት በተቀመጠ ቁጥር በጣም ጄሉ እየወጣ እንትን ይላል ጅምድ እያለ ነው የሚገኘው። እና ግን እናንተ ተልባ ስትጠቀሙ ወደ አሁኑ ብታጠሉት አሪፍ ነው። ወይም ደግሞ ማጥለያ ደግሞ ጨርቅ ወይም ደግሞ ነጠላ ብትጠቀሙ በጣም አሪፍ ነው። ተልባውን በዚህ መልኩ ቀቀልኩት። አሁን ጄል እስከሚወጣልኝ ድረስ ተጠብቀዋለሁኝ ማለት ነው ጄሉን እስከሚወጣልኝ በነገራችን ላይ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ብታበረታቶኝ መልካም ነው ማለት ነው። ያው እናንተም ትጠቀማላችሁን የምጠቀማለሁ ደግሞም መልካምነት ቅንነት ለራስ ነው እና አበረታቱን። ከዛ ተልባውን በዚህ መልኩ አሁን ጄሉ የምፈልገውን አይነት ጄል ሰጥቶኛል። ራሱ ውፍር ይልላችኋል። በነገራችን ላይ ጄሉ ሲደርስ ማለት ነው ተልባውን እንደደረሰ ለማወቅ ራሱ እየወፈረ እየወፈረ ይመጣል የተልባው ጄል። ከዛ በኋላ የተልባውን ጄል በዚህ መልኩ ካወጣው በኋላ ምን አደረግኩኝ? ሩዝ የቀቀልኩት ሩዝ ቅድም የቀቀልኩት ሩዝ መፍጫ አመጣና እፈጫዋለሁኝ። ይህንን የሩዝ ውሃ ካነሳችሁ ራሱ ውሃ ንጹህ ውሃ መጨመር ትችላላችሁ። እኔ ንጹህ ውሃ ስለጨመርኩ ነው። ሩዝ ስትፈጩት ይወፍራል እና እየወፈረ እየወፈረ ስለሚመጣ ሩዙን ውሃውን ካነሳችሁ ውሃ ጨምሮ ማለት ነው። እኔ ስለጨመርኩ ከዛ በመፍጨ በዚህ መልኩ ሩዙን ፈጨውት። በደንብ ነው የፈጨውት፣ ምክንያቱም በደንብ መፈጨት አለበት። ከዛ አጠለልኩት። ቅርፊት ወይም ደግሞ ያቺ ተልባ ገብታብኝ ነው ቅርፊት እንዳይኖረው በጸጉራችሁ ላይ የሩዙን እንትን እንዳይኖር ማለት ነው። ከዛ በዚህ አጠለልኩት። እናንተ በነጠላ ማጥለል ትችላላችሁ። በዚህ አጋጣሚ ይህንን ለብቻ ራሱ ለጸጉር መጠቀም ይቻላል ማለት ነው። እንደነገርኳችሁ ምናልባት ሩዝ እንትን ድርቀት ያመጣል። ወይም ደግሞ ካላችሁ ቅባት ጨምራችሁ በዚህ መልኩ መጠቀም ትችላላችሁ። ከዛ በኋላ ክሬሙ፣ የሩዙ ክሬም በዚህ መልኩ ደርሶልኛል። እንዴት እንደሚያምር በቃ ከዛ እዚህ እጄ ጋ የተልባውን ደግሞ የተልባውን ጄል በዚህ መልኩ ትንሽዬ ትቼው ስለነበር እንትን አለ፣ ወፈረ፣ በጣም ወፈረ። ከዛ በቃ መጠቀም ያለብኝ ነጠላ ነው። በነጠላ በዚህ መልኩ ጄሉን በደንብ ጨምቄ አወጣሁት። በነገራችን ላይ ነጠላ ላይ ሲሆን ወዲያውኑ ይወጣላችኋል። ጄሉ ማለት ነው። ቢበርደ ራሱ ወዲያውኑ ነው ውልቅ ብሎ ይወጣልና በዚህ መልኩ ጄሉን አወጣሁት። ከዛ አንድ ላይ በደንብ ታደባለቁታላችሁ። በደንብ አደባለቁት። አንድ ላይ አንድ ላይ ስታደባለቁት የሆነ በቃ ኮንዲሽነር የገባበት እንትን አለ አይደል? ኮንዲሽነር የገባበት ውህድ እንደሱ ነው። ከዛ ምን አደረግኩ? እንደዚህ እያደረግኩ ለፊቴ በሳሙና ማስቀም ማድረጊያ ለፊቴ ያደረግኩና በረዶ ቤት ከተትኩት መጨረሻ መታየት ይሆናልና በቃ ምን ልበላችሁ፣ ለፊታችሁ ራሱ በቃ በጣም ቅባት ምንም ሳይገባበት ለፊታችሁ ልስላሴ ቆዳችሁ ራሱ እንዴት እንደሚያለሰልሰው። ከዛ በኋላ የተጠቀምኩት ሺያ በተር ተጠቅሜ ያለው ሺያ በተር ከተጠቀምኩ በኋላ እኔ ግን ምን አደረግኩ ውሃ ከታች ከስር አድርጌ ሸያበተሩ በተሩ አልሟሟ ሲለኝ አሟሙቼዋለሁ። እንዲሁም ደግሞ በረዶ ቤት አሳድሬ አንድ ቀን አሳድሬ በሁለተኛ ቀን ነው እንደውም የተጠቀምኩት ዛሬ ማለት ነው። እና ሸያበተር ካላችሁ ሸያበተር በተር ቂቤ ካላችሁ ቂቤ ጨምራችሁበት ጸጉራችሁ መቀባት ትችላላችሁ፣ ወይም ደግሞ ቫዝሊን ጨምራችሁ ማለት ነው። በዚህ መልኩ ከተጠቀምኩ በኋላ ጸጉሬ እስቲ ዛሬ ውጭ ለቅረጽላችሁ ብዬ ነው። በነገራችን ላይ ቪዲዮውን በጣም ነው ያፈጣጠንኩት ስቀባ። ለምን ቪዲዮ ረዘመብኝ? እኔ ደግሞ ቪዲዮ ሲረዝምባችሁም ሳስረዝምም ደግሞ አልወድም። ለምን ደሆነ ባላቅም በቃ አጭር ቪዲዮ፣ እጥር ምጥን ያለች ቪዲዮ ብትሆን ደስ ይላል ብዬ ያስቤ ነው። አሰልቺም ቪዲዮ ሊሆን አልፈለግኩም። ከዛ ፀጉሬ በዚህ መልኩ በደንብ ተቀብቸዋለሁ፣ በደንብ መሳጅ አድርጌዋለሁ። በደንብ መሳጅ ማድረግ አለባችሁ። ከካሜራ ጀርባ በደንብ ነው መሳጅ ያደረግኩት። እና ለምን ፀጉራችሁ ግዴታ መሳጅ ማድረግ አለባችሁ። እንዲሁም ደግሞ ንጹሕ በሆነ ፀጉራችሁ አለቅለቃችሁ ራሱ ንጹሕ በሆነ ቆዳ ብትቀቡት ደግሞ የበለጠ ጥቅሙን ታገኛላችሁና እኔ ለዛሬ እንደዚህ የተቀባሁት በሚቀጥለው ግን አስተካክላለሁ። ከዛ እንደዚህ እንትን ካልኩ በኋላ እዚች ጋር በቀደም የሰራውት ክሬም በረዶ ቤት አስገብቼ ነበር ብዬ ነበር በክሬሙ ላይ ስናገርና እሱ በሱ ይሄ የኮከንበሩ እንትን ነውና ውሃውም ማለት ነው። ከዛ ደግሞ ያያችሁት ቅድሙ እንደዚህ ልክ እንደ ሳሙና ወጥቶልኝ ፊቴን በደንብ ሽታ አርጊበት። ፊቴ ራሱ አበባ ነው የመሰለው እና ባንድ ድንጋይ ሁለት ወፍ ማረግ ትችላላችሁ ማለት ነው። ከዛ ፀጉሬ ከታጠብኩ በኋላ ለሁለት ሰዓት አቆይቸዋለሁ። ምሳ እስከምሰራ ምን እስከምል ድረስ ለሁለት ሰዓት አቆየ ከዛ እዚህ ጋር ያው ቫዝሊን በቀደም ሰርቼ ነበረ። ቅባት ጭቃ ቅባት በቫዝሊን ሰርቼ ነበረ እና እንደነገርኳችሁ እኔ ቅባት አላስቀምጥም፣ ሰው ከመጣ መስጠት ነው እና ሰጥቼው ነበር ለሰው። ከዛ በኋላ ያው ቫዝሊን ተቀባ፣ ምንም ችግር የለም። ቫዝሊን ዋናው ቆዳው አትቀቡት እንጂ ቫዝሊን የጸጉራችሁ ጫፍጫፍ ተቀቡት። ጸጉሬ እንዴት እንደሚያምር እዩት። የምር በቃ እንደዚህ ፍሪዝ አርጌ የትም መሄድ ከፈለግኩ መሄድ እችላለሁ ማለት ነው። በዚህ መልኩ ጸጉሬ ፍሪዝ ብሎልኛል። ነገር ግን እኔ ጥሎብኝ ደግሞ ፍሪዝ አልወድም። ነገር ግን እናንተ ፍሪዝ ለምትወዱ ጸጉራችሁ በዚህ መልኩ አድርጋችሁ ራሱ የትም መሄድ ትችላላችሁ። በቃ በራሳችሁ ጸጉር የምር የራስ ነገር ኩራት ነው በነገራችን ላይ እና ከዛ በኋላ እንደዚህ ጸጉሬን መሳጅ አድርገዋለሁ እንዳያችሁትን በደንብ እንትን ብየዋለሁ እና እዚህ ጋር እየሳብኩት ነበር ያው ፀጉራችሁ ማናችሁም ብትሆኑ ስትታጠቡ ፀጉር እንዲነው ጠቅልል የሚለው የእኔ ፀጉርማ እንኳን ሳልታጠበው ይጠቀለላልና ከዛ ሙሽጥ ይህኛው ሙሽጥ በጣም አሪፍ ነው። በነገራችን ላይ ይሄኛው ሙሽጥ ቢኖራችሁ የተመረጠ ነው። ፀጉራችሁ እንዳይነቃቀል ያደርጋልና ትንሹ ከሆነ ግን ጸጉራችሁ ሳባርጉት ነው የሚያወጣው። ከዛ እንዲ እዚህ ጋር እያያችሁት ጸጉሬ በቃ ወዲያውኑ ነው ብጥር ያለውና በጣም ተመ ትቶኛል በጣም ነው በቃ የወደድኩት። ይህንን ማስክ እናንተም ሰርታችሁ ተጠቀሙ። በእርግጠኝነት ውጤታማ ትሆናላችሁ። የምሬን ነው። ለማንኛውም ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ። እንዲሁም ደግሞ ልሰራላችሁ የምትፈልጉ ካለ ጻፉልኝ፣ ኮመንት ላይ ያስቀምጡልኝ። እወዳችኋለሁ። መልካም ቆይታ ይሆንላችሁ። ባይ ባይ።